የተሰጠውን ኃላፊነት ወደ ጎን በመተው ከሚሰራበት መስሪያ ቤት ስርቆት ወንጀል የፈጸመው የጥበቃ ሰራተኛ ከግብረ አበሩ ጋር በቁጥጥር ስር ውለው ክስ ተመሰረተባቸው። ዋና ሳጅን ደጀን ውልፋ ያዘጋጀውን ረዳት ሳጅን ፍጹም በቀላይ ያቀርበዋል። ተጠርጣሪው ግለሰብ ከሌላ ግብረ አበሩ ጋር በመሆን የወንጀል ድርጊቱን የፈጸመው ጥር 25 ቀን 2017 ዓ ም ከምሽቱ አንድ ሰዓት በቦሌ ክፍለ ከተማ የወረዳ አራት ወጣት ማዕከል ውስጥ ነው። በክፍለ ከተማው ፖሊስ መምሪያ የካራማራ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን አስማረ መልካሙ እንደተናገሩት ተጠርጣሪው በጥበቃ ሰራተኝነት ተቀጥሮ ሲሰራ ከነበረበት መስሪያ ቤት ከአባሪው ጋር በመሆን ለስፖርት ማዘወተሪያ አገልግሎት የሚውሉ ብረቶችን በኮርስ 3 14 ሶስት አዲስ አበባ ፒካፕ ተሽከርካሪ ጭነው ይዘው ለመውጣት ሲሞክሩ እጅ ከፍንጅ ተይዘዋል። ንብረትነቱ የቦሌ ክፍለ ከተማ የወረዳ አራት የወጣ ስፖርት ንብረት የሆነውን ኳስ ሜዳ ላይ 22 ኳስ ሜዳ ላይ የነበረውን ተቀምጦ የነበረውን ንብረት ብዛቱ 24 የዋጋ ግምቱ 120 ሺህ ብር የሚገመት ጭነው ሊያመልጡ ሲሉ ይህም በደረሰን ጥቆማ መሰረት ከአካባቢው ማህበረሰብ ጋር በሆን የፖሊስ አባሎች ልክ እስከ እነ ኤግዚቢት ድረስ እጅ ከፈን ይዞ ምርመራውን አጠናቀን ለሚመለከተው የክፍሉ አቃቢ ልከናል። ፈጣንችሎች የማቅረብ ስራ ብቻ ነው። እሱም አሁን ባለበት ደረጃ ላይ ምርመራ መዝገባችን አጠናቀና ፈጣንችሎች ለማቅረብ ማለት ነው። የመንግስትም ሆነ የግል መስሪያ ቤቶች የጥበቃ ሰራተኞችን ሲቀጥሩ ተገቢውን ማስረጃና በቂ ዋስትና ማቅረብ የሚችል መሆኑን ማረጋገጥ እንዳለባቸው ዋና ሳጂን አስማረ መልእክታቸውን አስተላልፈዋል። አንደኛው ተጠርጣሪ የባደራ እዛ እንደ ጥበቃ ተቀጥሮ ነው የወረዳ አራት ወጣቶች አሰልጣኞች እዛ ቀጥረውት በእምነት እየጠበቀ የነበረው ነው። ግን ሁሉም ሰው ሲሰራው ስፖርቱን ሲሰራ ቆይቶ ወደ ቤቱ በሄደበት ሰዓት ላይ ንብረቱን ሌላ ባሪ ጠርቶ ኃላፊነቱን ወደ ጎን ትቶ ነው ይህን ስራ ሲፈጥም እጅ ከፈንጅ የተያዘውና። ስለዚህ ጥበቃም ሲቀጠር የምናስገባቸውን ሰዎችም ማን አላቸው ከጀርባቸው ይመሉን በጥናት ማጥራትና ተያዣቸውን ደግሞ በቂ ማስረጃ ሳይኖራቸው በድርጅታችን ውስጥ ባንቀጥር ጥሩ ይመስለኛል።